አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የወሎ ጊራናትዮብ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርእሱ ላይ እንደተመለከታችሁት የኳርቲዝ አይነትና ዋጋውን ነው ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራናትዮብ አዲስ የሆናቸው ሰብስክራይብ፣ ላይክ እንደዚሁም ሸር በማድረግ ወሎ ጊራናትዮብን አበረታቱ። ቀጥታ ወደ ቪዲዮ እናልፋለን። እዚህ ጋር እንግዲህ የምትመለከቱት ሪሀመር ኳርቲዝ አለ። እዚ ጋ ኮኮብ ኳርቲዝ አለ። እዚ ጋ ደግሞ ሲግማ ኳርቲዝ አለ ማለት ነው። ስለዚህ የሶስቶቹን ዋጋቸውን ነው የማሳውቃቸው። እንግዲህ እንደምትመለከቱት እዚጋ ሲግማ የሚባል ኳርቲዝ አለ። ፋብሪካው ዴበር ብርሃን አካባቢ ነው የሚመረተው። የደብረ ብርሃን ኮሊደር በዚሁ ነው የተሰራው። ጥራቱም በደንብ አሪፍ ነው ማለት ነው። እዚህ ጋር የምትመለከቱት ደግሞ የተለመደው ኮከብ ነው ማለት ነው። ኮከብ እንግዲህ ከአሁን በፊት በተደጋጋሚ ቪዲዮ ሰርቻለሁኝ። ሪሀመርም አንድ ጊዜ ቪዲዮ ሰርቻለሁኝ። ስለዚህ ዋጋቸውን የምነግራቸው ይሆናል ማለት ነው። ከሪሀመር ሲጀምር ሪሀመር እንግዲህ የእሱም ፋብሪካው ወሎ ኮምቦልቻ ነው። እንደምትመለከቱት 25 ኪሎ ግራም ነው ሪሀመር ኳርቲዝ እንግዲህ እየተሸጠ የሚገኘው በአሁኑ ሰዓት 2000 ብር ነው ማለት ነው። በ2000 ብር ሪሀመር ኳርቲዝ አለ ይሸጣል ማለት ነው። ወደ ሁለተኛው ሰልፍ ደግሞ ኮከብ ነው የተለመደው ኮከብ። ኮከብ እንግዲህ ማሻ አላ በጣም አሪፍ ነው። ትክክለኛ 25 ኪሎም ነው ስለዚህ ጥራትም ማሻአላህ ነው። እስከ ዛሬ ከሚሸጥበት እሱም ያው የጨመረው ነገር የለም ስለዚህ ኮከብ ቀለም ደግሞ በአሁኑ ሰዓት እየተሸጠ የሚገኘው ሁለት ሺ ሁለት መቶ ብር ነው ማለት ነው። ይሄኛው ሁለት ሺ ብር ነው፣ ሪሀመር ኮከብ ደግሞ ሁለት ሺ ሁለት መቶ ብር ነው ማለት ነው። ቁጥር እንግዲህ በማንኛውም ቁጥር አለ። ከለርም እንደዛው ማለት ነው። ሁለቱም ተመሳሳይ ከለርም የተለየ ከለርም ማምረት ይችላሉ ማለት ነው። ወደዚህ ስመጣ ደግሞ ሲግማ የሚባለው ነው። ሲግማ እንግዲህ ማሻላህ፣ እንደምታዩት በጣም አሪፍ ነው። እንደነገርኳቸው ደብረ ብርሃን ኮሪደሮች አደባባይ ምናምኖቻቸው በዚህ ነው የተሰራው፣ በዚህ ፋብሪካ ማለት ነው። እዛው ደብረ ብርሃን ስለሆነ፣ ስለዚህ ጥራቱን እዛ ላይ ያያችሁትም ስለምትኖሩ፣ ስለዚህ ሙሉ ኮሊደር በዚህ ፋብሪካ ነው የተሰራው ማለት ነው። ይህንም ሀያ አምስት ኪሎ ነው። እዚህ ጋር እንደምትመለከቱት ያው በፈለጋችሁት ከለር አለ፣ ማስመረጫው ስላለ አሳያችኋለሁ ማለት ነው። ስለዚህ ሲግማ ኳርቲዝ እንግዲህ በአሁኑ ሰዓት እየተሸጠ የሚገኘው ሁለት ሺህ ሁለት መቶ ብር ነው ማለት ነው። ስለዚህ ሲግማ ኳርቲዝ ማሻአላ በጣም አሪፍ ነው። ትክክለኛ ሀያ አምስት ኪሎ ነው መዝነንም አይተነዋል ማለት ነው። በቃ እነሱ በጻፉት ብቻ ሳይሆን እኛ ካስመጣን በኋላ ጅብሰምም ይሁን ኳርትዝም ይሆን ይመዘናል እኛ ጋር እውነት ትክክለኛ ሀያ አምስት ኪሎ ነው ነው ወይስ 25 ኪሎ ብለው ጽፈው ቀንሰው ነው የሚያመርቱት የሚለውን። ኮከብም ተመዝኗል፣ ሪሀመርም ተመዝኗል፣ ሲግማም ተመዝኗል ማለት ነው። ስለዚህ ትክክለኛ 25 ኪሎ ነው ማለት ነው። 25 ኪሎ በተለያየ ጊዜ የምጠይቁኝ ጥያቄ አለ ማለት ነው። አሁን እዚህ ጋ የተጻፈ ጽሁፍ አለ ማለት ነው። የመሸፈን አቅም 25 ኪሎ ግራም ነው የሚመዝነው ስለዚህ 25 ኪሎ ከስድስት እስከ ሰባት ካሬ ሜትር ይሸፍናል ይላል ማለት ነው፣ እዚህ ጋ እንደምትመለከቱት ማለት ነው። ስለዚህ አንድ ኳርቲዝ 25 ኪሎ ግራሙ ከስድስት እስከ ሰባት ካሬ ሜትር ይሸፍናል ማለት ነው። ስለዚህ ቤታችሁ ስንት ካሬ ነው፣ ከዛ አንድ ኳርቲዝ ምን ያክል ይሸፍናል የሚለውን እንግዲህ በዚሁ ሂሳብ መስራት ትችላላችሁ ማለት ነው። ከስድስት እስከ ሰባት ካሬ ባለው የመሸፈን አቅም አለው ማለት ነው። ስለዚህ ሲግማ ኳርቲዝ አስቀምጧል ምን ያክል ካሬ እንደሚሸፍን ማለት ነው። ለምሳሌ ቤታችሁ ቁመቱ፣ ጎኑ ትክክለኛ ባለሙያ ከሆነ ምንም ሳይጨምር ሳይቀንስ በዚህ ካሬውን ካወጣላችሁ አንድ ፍሬ አትቀንሱም፣ አንድ ፍሬ አትጨምሩ ማለት ነው። አስባችሁበትም ትገባላችሁ ማለት ነው። ለምሳሌ ካሬውን ቤቱ ይለካል፣ ከዚያ በኋላ ስንት ኳርቲዝ ያስፈልገዋል ብሎ እዚህ በካሬ ሂሳቡ ስለሚመታ ማለት ነው። ስለዚህ ሲግማ ኳርቲዝ ማሻላ በጣም ነው የሚያምረው። አሁን የሚቀባም ቤት ስላለ ከተቀባም በኋላ እሱን የማሳያችሁ ይሆናል ማለት ነው። ማስመረጫ እንግዲህ እንደምትመለከቱት እዚህ ጋር አለ። ቁጥር አላቸው የሲግማ ኳርቲዝ ማለት ነው። እስኪ እያንዳንዱ እናያቸው። እዚህ ጋር እንደምትመለከቱት እንግዲህ ማሻላ ብዙ ከለሮች ነው ያሉት። እዚህ ጋር ዜሮ ዜሮ አንድ ይባላል እዚህ ጋር ዜሮ ዜሮ ሁለት ይባላል። እዚህ ጋር መቶ አስራ ሰባት ነው። ሁለት መቶ አስራ አንድ ቁጥር አለ። መቶ አምስት ቁጥር ዜሮ ሀያ ሦስት መቶ አስራ አራት መቶ ስድስት እዚህ ጋር መቶ አስራ አምስት አለ። ዘጠና ስድስት አለ። ዜሮ ሀያ አንድ አለ። መቶ አስራ ስምንት ዜሮ ሀምሳ አምስት መቶ ሁለት መቶ እና አንድ መቶ ስልሳ አንድ ይላል ማለት ነው ስለዚህ እዚህ ጋ ባለው ከለር የፈለጋችሁትን ኳርቲዝ የምታገኙ ይሆናል ማለት ነው። እዚህ ጋ እንግዲህ ደስ የሚላችሁን ትመርጣላችሁ። ፀሐይ ስላለ ትንሽ እንትን ላይ መስነ እዚ ጋር አድርግ ና በደንብ ላሳያችሁ። እንደምታዩት ማሻአላ በጣም ነው የሚያምረው። ምርጥ ምርጥ ኳርቲዝ ነው የሚያመርተው ሲግማ ኳርቲዝ ማለት ነው። ስለዚህ በፈለጋችሁት ከለር መቶ አስራ ሰባት ከፈለጋችሁ ዘጠና ስድስትም ከሆነ 16011118 የተለያየ ከለር ስላለው በፈለጋችሁት ቤታችሁን የምታስቀቡ ይሆናል ማለት ነው። ስለዚህ ማስመረጫው ይህ ነው። ለምሳሌ ውጭ ያላችሁትና ወንድሞች እስክሪን ሾት አድርጋችሁ ከቪዲዮ ላይ መያዝ ትችላላችሁ ማለት ነው። ስለዚህ ከዛ በፈለጋችሁት በጣም የሚያማምሩ ከለሮች አሉት የሚያንጸባርቅም ነገር አለው ማለት ነው። ማሻላ እና በጣም ነው የሚያምረው ማለት ነው። ስለዚህ እንግዲህ ኳርትዝ በሶስት አይነት ደረጃ እና በሶስት አይነት ፋብሪካ አለ እንዲያልኳችሁ ሪሀመር አለ፣ ኮከብ አለ፣ እንደዚሁም ደግሞ ሲግማ ኳርትዝ አለ ማለት ነው። እንደምታዩት ነው እንግዲህ ሲግማ እዚህ ጋር የምታዩት አሁን መቶ አስራ ሰባት ነው። እዚህ ጋር ዘጠና ስድስት እያለ በውስጥ ደግሞ ሌሎች ከለሮች አሉ ማለት ነው። ስለዚህ እንግዲህ የወቅታዊው የኳርትዝ ቀለም ዋጋ ይህንን ይመስላል። ቀጣይ ደግሞ ኢንሻላህ በሌላ ቪዲዮ የግድግዳ ቀለሞች የውሃ ወይም ሱፐር ቀለሞች እና ሲንቴቲክ ቀለሞች የሚሸጥበትን ነገራቸው ይሆናል ማለት ነው። ከለራቸውንም ማስመረጫ ልክ እንደዚሁ ስላለው ማለት ነው። ልክ እንደዚህ እንደ ኳርትዙ የሲንቴቲኩ እና የሱፐሩ ቀለም ማስመረጫ አለ ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። ቀጣይ እንሰራላችሁ። የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። መግዛትም ለምትፈልጉ ኮሜንት ላይ ስልክ ቁጥር አስቀምጣለሁ። በጠየቅ የምትፈልጉትም ነገር ካለ በዚሁ በህንፃ መደብር ዙሪያ ማለት ነው፣ በኢሞና በዋትሳፕ የምታገኙኝ ይሆናል ማለት ነው። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዮብ አዲስ ይሆናችሁ፣ ሰብስክራይብ፣ ላይክ፣ እንደዚሁም ሼር በማድረግ ወሎ ጊራና ቲዮብ ና አበረታቱ ላይክ ማድረጋችሁን፣ ለሌሎች ሼር ማድረጋችሁንም እንዳትዘነጉ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።